አለይኩም ሰላም ረህመቱላህ በረካቱ ሰላም ነው። ጌ ጫት አለሁ ሞክራለሁ። አልጮትም ጊዜ ግን ልሞክር እንዴት ነው ቅጣቱ ምናምን ነገር ግን ቅጣት በሶስት ሺ ነው ኖርማል ብለን ችግር የለውም ስትቀጭኝ አስለቃሽ አስቀጭኝ ብለው፣ አይ በሶስት ነው። እኔ ጋር ሰው ቢኖርም ታብታብ አያደርጉም። እስክሪንሽ እንዳይሰበር እስክሪኛቸው እንዳይሰበር ብለው እኮ ነው። ማንኛውም ግፍት በሁለት ነው የሚባዛ ጋይስ የትኛውን ግፍት በሁለት ነው የሚባዛት? አረ ጋይስ ታብታብ አድርጉ። አላሁ አክበር። ጋይስ እዚ ያላችሁ መቶ ሰዎች ሁለት ታብታብ ብታረጉ በቃ ጋይስ አረ ቢስሚላ የት ሄዳችሁ? አሪፍ ጭንቀራ ነው። አረ ጋይስ ታብታብ አድርጉ

ብዛት አይደለም፣ ጥራት ይባላል ተረቱ

አድርጎ አዎ ዘመራቸው እዩኝ ከማየት ምንም የሚገኝ ነገር የለም። ግን ሴት እንኳን አላስገባ

ወይ ሀዩዬ አመሰግናለሁ። እንትን በለ እንዳስገባችሁ ለማግፍት ወርዱ ከዛ ወጥ አስገባ።

አዎ ቡና የጠፈጠን እና ምን ይጠበስ? አይ እንኳን ልተኛ አዩዬ ልተኛ ብዬ ሰውን መጣለን ሲሉኝ ተነስቼ ቤቴን እንደገና ብዬ ቁርስ ምግብ ሰርተን ቡና ፈላው ሻውረስ እስካሁን አለሁኝ። ምሻል እንግዶች የመጠ ቡና ጠጭታ ሄዱ ወይ? ይቅርታ ስልክ ተደውለው፣ ችግር የለም። እንዴት ነሽ? ለምንድን ነው የምትተኛው? በቀን አልተኛውም። ደክሞኛል። ይቻላል እንዴ ቀን መተኛል? አይደለም ጠዋት ነጋ ላይፍ ማለት ነው። ከዛ ለተኛ ስል እንግዲህ ከሱ በኋላ ከዛ ሰው መጣለን ሲሉኝ ቡና

ስራ እንዴት ነው? ስራ ቆንጆ ነው። ማሻ ዚዙ እንጃ ምናልባት በፕሮፋይል ብዙ ይዞ አውቃል በፊት ጊዜ የሆነ ጊዜ ቪዲዮ አብራችሁ ሰርታል አውቃታለሁ እዚህ ነች ሰላም እኔ ጋር ብዙም አይደለም ለምን እና ህይወት እንዴት ይዘሻል? ያንቺን ስትሪስ ስንሰማው መጀመሪያ አካባቢ

ተጫዎች ያበቃ ተጫዎች ዘናቤ፣ እኔ ዝም ብዬ ነው ስራ ቦታ ቆሜ የሚሻል ስለሆነ ከፈትኩት። አይ፣ ማርሃባ፣ አመሰግናለሁ። በዛው ሰላም ልበልሽ ብዬ። እንኳን ሰላም አለሽ። እሺ፣ መልካም ታደርጉ። እዩን፣ ጥሩ። እሺ፣ ቀጥሉበት።

ምን ገጠር ጸጉር ቤት